እንዴናችሁ፣ እንዴናችሁ ቻናሌ ተመልካቾች እግዚአብሔር ይመስገን ደህና ነኝ። ፓስታ አል ፎርኖ ለመስራት ባሻሚል ለመስራት እንደዚህ እያዘጋጀሁ ነው። አንድ ሾርባ ማንኪያ ያልተነጠረ ቅቤ፣ ገበታ ቅቤ አድርጌ እና አንድ ሾርባ ማንኪያ ብራውን ዱቄት ነው የተጠቀምኩት። ነጩን መጠቀም ትችላላችሁ እናንተ በጣም ቀለል ባለ መንገድ ፓስታ አል ፎርኖ እንዴት መስራት እንደምንችል እዚህ ጋር እንደዚህ እየሰራሁ ነው። ከዛ ቀስ ብዬ እንደዚህ ቶሎ ቶሎ አማስለዋለሁኝ ወተት ወተት ጠብ የእንቁላል መምቻ መጠቀም ትችላላችሁ፣ እንዳይጓጉልባችሁ እኔ በአብዛኛው እንዲህ በብራውኑ ብራውን ስንዴ ነው የምጠቀመው፣ እና አይጓጉልም። እሱ ብዙ ጊዜ ነጩ ሊጓጉልብን ስለሚችል በእንቁላል መምቻ እንደዚህ እየመታን እያቀጠንን እንሰራዋለን። እንደዚህ በእንቁላል መምቻም እንደዚህ ብንሰራው እንችላለን። ከዛ እንደዚህ እያደረግን እናቀጥመዋለን። በደንብ ውፍረቱ ይህን ያህል ይበቀዋል። ይሄ በቂ ነው። ከዚህ በላይ ባይቀጥም ባይወፍርም ጥሩ ነው። ከዛ የተፈጨ ቁንዶ በርበሬ ካለ አላችሁ እሱን መጨመር ካሌላችሁ፣ እንደዚህ እዛው ፈጭታችሁ መጨመር ትችላላችሁ። አሁን እሳቱን አጥፍቼ አቀዘቅዘዋለሁ። ጨውም ጨምር ያለሁኝ። እዚህ ጋር ደግሞ ሶሱን ሰርቼ አዘጋጅቻለሁኝ። እንደዚህ ቆንጆ አርጌ ሰርች አለው። ሶሱን በተፈጨ ስጋ ሚት ቦል መጠቀም ትችላላችሁ። እንደዚህ ፓስታ አል ፎርኖ ስትሰሩ የተፈጨ ስጋ ነው የተጠቀምኩት እኔ። እዚህ ጋር ደግሞ ፓስታዬን ቀቅዬ አዘጋጆች አለውኝ። አሁን ቀመጨማምር ነው የሚቀረኝ። ከዛ ያዘጋጀሁትን ፓስታ አዋህደዋለሁ ከዚህ ከሶሱ ጋር እንደዚህ በደንብ አልብ ዲኮ ሳረግበት እና አዋህዶ እንደዚህ አደበላልቀዋለሁ፣ አዳርሰዋለሁ። ፓስታው ትንሽ በስሎብኛል። ለሳት ገባብሎታል። እንደዛ ባይሆን ጥሩ ነው ያዝ ያዝ ሲያደርግ። ነው ጥሩ። በጣም ባይበስል ጥሩ ነው ፓስታው እንዳይበስልባቸው። ቢዚ ሆኜ ነው በስሎብኛል። እንደዚህ አዋህጃለሁ። ከዛ ያዘጋጀሁትን ፓስታ ፓስታል ፎ መጋግሪያው ላይ አደርጋለሁኝ። ከዛ እንደዚህ አስተካክለዋለሁኝ ከዛ እዚህ ላይ የሰራነውን ባሻሚል እናደርጋለን፣ ከላይ እናደርግበታለን። መሀል ላይ ማለት ነው። ከዛ እንጨምራለን። ፓስታው እንደዛ እያደርግን እንሰራለን። ከዛ መውዘረላችሁ አድርግበታለሁ። ሁለት አይነት ቺዝ ነው ያዘጋጀሁት እና መውዘረላና ፈርምጃን ቺዝ ነው ያዘጋጀሁት። መጨረሻ ላይ ማድረግ ትችላላችሁ፣ ግን መሀል ላይ ማድረግ ስለምፈልግ ነው። እንደዚህ በስሱ አድርግበት እና ከዛ ፈርምጃን ቺዝ ደግሞ አድርግበታለሁ። ይሄን ሁለቱንም እንደማደባለቀው ልጆቹ ስለሚወዱት ነው። ፈርምጃን ቺዙን በጣም ይወዱታል። እንደዚህ አረጋለሁ። ከዛ ሁለተኛውን ፓስታ አደርጋለሁ። እንደዚህ ካረክ በኋላ አሁንም ባሽሚዱን አደርጋለሁኝ። እንግዲህ ዛሬ አጋጣሚ ነው ይችን ቪዲዮ የሰራሁት ለልጆቼ እንደዚህ ለምሳቸው የሚቋጥሩትን እየሰራ ሁኝ ለምን ሼር አላደረገውም ብዬ ነው። ረጅም ጊዜ ሆኖኛል ቪዲዮ ከሰራው። ተመልካቾች እንግዲህ በጣም ይቅርታ ስለጠፋውኝ። አልመች ብሎኝ ነው ከስራ ጋር ምናምን፣ ከልጆች ጋር ትንሽ ይከብዳል እና ለዛ ነው የጠፋሁት። በተቻለ መጠን እንደዚህ ለራሴ የምሰራቸውን ነገሮች ሼር አደረጋቸዋለሁ። በተለይ እንደዚህ አይነት ነገሮች ለልጆች ምሳቃ መሆን የሚችል ስራ ቦታ ስንሄድ የምንይዘው እንደዚህ ለራሳችን የሚሆንን ነገር ስንሰራ እንደዚህ ሼር አደረጋችኋለሁ። በተለይ ለልጆች ምሳ እቃ በጣም አሪፍ ነገር ነው። ይሄ ለልጆቻችን እንደዚህ ራሳችን ሰርተን ምሳ ስንቋጥርላቸው በጣም ጥሩ ነው። ለጤናቸውም እንደዚህ ቤት ውስጥ የተሰራ ነገር በጣም ጥሩ ነው። የውጭ ምግብም ብዙም ያው እንዴት እንደሚሰራም ስለማናውቀው ራሳችን እንደዚህ ሰራ ነው ነገር ለልጆቻችን ማዘጋጀቱ ጥሩ ነገር ነው፣ በጣም በቀላሉ እንደዚህ ለምሳሌ እሁድ ማታ እንደዚህ ብንሰራው ቢያንስ ለሰኞ ለሐሙስ፣ እንደዚህ እንትን ብሎ ለማክሰኞ ምናምን ይሆናቸዋል። ለመሳቃቸው ከተለያየ ነገር ጋር እየደባለቅን እየቀያየርን እንደዚህ ለልጆቻችን መስራት እንችላለን በቀላሉ ማድረግ ፍሪጅ ውስጥ አስቀምጠን ቢያንስ ለሁለት ቀን ለሶስት ቀን ለምሳቃቸው ይሆንናል። ለአንድ ቀን አንድ ነገር ብንቋጥርላችሁ አንድ ቀን፣ በሌላው ቀን አንድ ሌላ ነገር ብንቋጥርላቸው እየቀያየርን እንደዚህ ማድረግ እንችላለን። ከዛ ባሻሜሉ እንደዚህ ካለበት ነው በኋላ እዚህ ጋር የራሴ ለፓስታ የምጠቀምበት ቅመም አለኝ ራሴ ያዘጋጀሁት። ይህንን ደግሞ ሌላ ቀን ይዤላችሁ እመጣለሁ። የፓስታ ቅመም እንዴት እንደሚያጣፍጥ ፓስታ መኮርኒ ስትሰሩ በጣም በጣም ነው የሚያጣፍጠው። እንደዚህ ነስነስ እናደርግበትና ከዛ ቺዙን አደርጋለሁ እንደገና ሞዞሬላውን አደርጋለሁ። አሁንም የፓስታውን ሶስ ከላይ የፓስታውን ማጣፈጫ ከላይ ትንሽ እነሰንሳለሁ። ከዛ ቺዙን አድርጌ ኦቨን ውስጥ በ350 እስከ 400 ፋራናይት ዲግሪ ፋራናይት ባለው እጨምራለሁ። እከቷለሁ ኦቨን ውስጥ። ይሄው እንደዚህ በ400 አስገብቻዋለሁ። ሩብን ውስጥ ከተወሰነ ከ25 እስከ 30 ባለው ደቂቃ ቆየዋለሁ። ከዛ እንገናኛለን። መልካም ቆይታ። ላዛኛችን ደርሰዋል። ፓስታ አል ፎርኖአችን ደርሰዋል። እንዴት እንደሚያምር ዋው! አውጥቼ አቀዘቅዘውና እንገናኛለን።